ብፁዓን ጳጳሳት በኮት ዲቯር ነፃና ፍትሃዊ ምርጫ እንዲደረግ ጥሪ ያቀረቡ። ኮት ዲቯር ፕሬዝዳንታዊ ምርጫ ለማድረግ ሰባት ወራት ብቻ የቀራት መሆኑን ተከትሎ የሀገሪቱ የካቶሊክ ቤተክርስቲያን ብፁዓን ጳጳሳት ፖለቲከኞችና የሀገሪቱ ዜጎች ለሰላምና ሀገራዊ አንድነት ቅድሚያ እንዲሰጡ አሳስበዋል። በአገሪቱ ውስጥ ስላለው ወቅታዊ ማህበራዊና ፖለቲካዊ ሁኔታ ያላቸውን ከፍተኛ ስጋት የገለጹት ጳጳሳቱ ከምርጫ በኋላ ግጭት አንፈልግም፣ ጦርነትና ሞትም አይኖርም ሲሉ ተናግረዋል። ፖለቲካ ሁልጊዜ ለጋራ ጥቅም መስራት ያለበት ክቡር ጥሪ ነው ያሉት ብፁዓን ጳጳሳቱ፣ ይህም በመሆኑ የፖለቲካ ንግግሮችና ተግባራት በአይቮሪያን ማህበረሰብ ደህንነት ላይ ያተኮሩና የስነ ምግባር መሪዎች ላይ የተመሰረቱ መሆን አለባቸው በማለት አሳስበዋል። ጳጳሳቱ አይቮሪ ኮስት ባለፉት ዓመታት በተለይም የ2002ና 2012 ዓ ም ምርጫን ተከትለው ከተከሰቱ ጉዳቶችና ግጭቶች አሁንም ሙሉ በሙሉ እንዳላገገመች በማስታወስ ያለፉት አሳዛኝ ክስተቶች እንዳይደገሙ ለመከላከል የሚጠቅም የጋራ ግንዛቤ ለመፍጠር ሁሉም ነገር መሰራት አለበት በማለት አስጠንቅቋል። የአይቮርኮስት ብፁዓን ጳጳሳት እነዚህ ፈተናዎች ቢኖሩም ዜጎች ተስፋ እንዳይቆርጡና ራሳቸውን ለሞት አደጋ እንዳያጋልጡ በማሳሰብ ሁሉም ዜጎች የግል ኃላፊነታቸው እንዲወጡና ባሉበት ቦታ የሰላም ፈጣሪ እንዲሆኑ ጥሪ ማቅረ ያቀረባቸውን ቫቲካን ዜና ዘግቧል።